ራሱ አራቴ ቫይብሬት ያደርጋል። ንዝረት አለ። አልገባኝም። ይንቀሳቀሳላ ራሱ፣ ሰውነቷ ተንቀሳቃሽ ነው። በቃ እ አዱ ስለሆነች ስለሆነች ይንቀሳቀሳል። አንቺ ቀጫጫ ስለሆነች ትንሽ ስራ ይፈልጋል። ንቺ ይሄ ደግሞ ዲልዶ ይላል እንዲ። ዲልዶ ማን አወራ ስለ ዲልዶ አሁን? ኧረ እንዳይዘጋብሽ እናንተ። ጀርመን ሀገር አይቻልም። እንደዚ ይነቃል። ያውቀዋል እንዴ? ባላቸው አር ግማሽ ሲል የፌሚኒስቶች ባል ነው። ኮርሱ ግን እንደናንተ ሀገር የሰለጠነ የላቸውም። ስለዚህ እዚህ አምቦ ውሃ ጠርሙስ ምናምን ነው፣ አገዳ፣ የበቆሎ ቆሮቆንዳ፣ መዶሻ ምናምን ኦኬ። እና ምን አልሽን? ፍሬ ብሌሲንግሽን ሰጠሽን። እንገናኝ እንብላ። ተገናኙ። ማርያምን አግኛት። ቆንጂ ግን ይሄ ከፍቅር ምናምን ጋር ምን ማገናኘው? ጀስት መገናኘት ምግብ እንጠጣለን። ያው ከተመቻቻችሁ ምን ችግር አለ? ምን ሆነ? እንመቻቻለን። እና ሞደሬተሮች የት ሄዳችሁ ነው? ዛሬ ዙረት ሄደዋል መሰለኝ ለአንቺ እንድትረፍልሽ ፍሬ፣ አንቺ እስክትመጪ እንድትረፍ ነው። መቅዲም ትመስላለች። የኢቢኤስ የነበረችዋ። ተተዋወቁ፣ ካፕኬክ ትባላለች። እንዴት ናችሁ? ታውቀኛለህ ግን እንዴት መሆን ኧረ ያለ ዛሬም አላየሁሽም። እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ናችሁ? ማነው ስምሽ? እንደት ነሽ? ሰላም ነው። አለሁላችሁ ማኪ ፍሬ። ሃይ ካፕኬክ እንዴት ነሽ? አለሁልሽ። ቁሌታም ነው ይህ ሰውዬ። የመጨረሻ ታክሲ የተጠቀምኩ ጊዜ እንዲህ ነው ታክሲ መጠቀም ትቻለሁ። ግን ሶስት ሴት አንድ ነው የነበርኩ እና ምን ላይ አስቀመጡ? መሀል ላይ እንዲህ አራት ወንበር ነው። ከኋላ ግን እኔ ሁሌ ሩሌ ምንድን ነው፣ ሂሳብ ከተከፈለ በኋላ ነው ታክሲ የማወራው። ሴቶች አንዳንዴ ምን ያደርጋሉ፣ አውቀው ወሬ ይጀምራሉ። ብትከፍልላቸው የሀያ ብር መንገድ ላያስከፍሉሽ፣ ወሬ ይጀምራሉ። እኔ ሂሳብ ከተከፈለ በኋላ ነው ወሬ የምጀምረው። ወሬ እንኳን ታክሲ ተጠቅመሽ አታውቅም። እ ራይድ ነው የምጠቀመው። እዛው ነው የምትጠቀ ራይድ ነው ማነ ስምሽ? ካፕ ኬክ ምን አነሳስቶሽ ነው ካፕኬክ ያልሽው? ራስሽን ቤት ስቲ ቆንጆ እኮ ነው ካፕኬክ። ኖ እኔ ኖ ለመሰላቸው ሴቶች ኪዊን፣ ቆንጆ ኪዊን፣ ካፕ ኬክ፣ ሀኒ፣ ስዊቲ ስሉ ራሳቸውን በጣም ነው የሚገርምኝ። ሰው ልጅ ነው አንቺን ካፕ ኬክ ማለት ያለበት። እኛ ማያዊ ኤስ ሞለት ከኬክ ትበልጫለች። በጣም ነው የምጣፍጩ ተብዬ ነው። ማነው የቀመሰሽ? ማን እንደዚህ ያለው? ትለያለች። ሬም ኬክ ነው፣ ካፕ ኬክ ነው። ካፕ ኬክ ነው እንጂ በጣም ምር ካፕ ኬክ አትሆንም። ካፕ ኬክ እኮ ካፕ አለው እኮ። አንቺ ደግሞ ጡት የለሽ። ምንድን ነው ካፕ ኬክ የሚገኙ እና ታዲያ። አይደለም መያዣ። አይደለም አይ አይደለም ወይ ጉድ በር ልክፈት እስኪ ብስማ ነይ ነይ የት ትሄጃለሽ ቂጧን ለማሳየት እኮ ነው ንገሪ እኔ የምለው ግን ማለት ነው በቃ ነገ ስምንት ሰዓት ላይ ምሳን እንበላለን። የተከሸነውን እኔ እከፍላለሁ። እኔ ጥሬው ጋብዣለሁ። አመሰግናለሁ። አንተ እኮ አሁን እኮ እውነት ግን እኮ እንደዚህ አሁን እኮ ሰው እኮ አንተን በቃ እንዴት እንደሚስልክ እኮ ነው ነው የሚገርመኝ ግን እንደዚህ አይነት ሰው እንዳለ በደንብ ታስታውቃለህ። እንዴት አይነት ሰው በቃ የሆነ በጣም ኖርማል ሰው መሆን ያስታውቃል። ኮኪ ኖርማል ነኝ እንደ እስኪ ንገሪያት ሄደሽ

የዮናስ ጨርጭርስ ጋር ለሁለት ካፕል ስትሆን ነው ደስ የሚለው እንጂ ለሶስት ለአራት ዙሙት ማለ ያንሳል በልል ነበረ። ሹራብ ለምንድ የደረብ ሹፍር በረደኝ። ማርያምን በጣም ይበርዳል አየሩ እኛ ጋር። አሁን ጌም ትጮታላችሁ ነው ወይስ ምንድን ነው? ለየብቻ ነው እናውራ ነው? ጌም እኮ ለሁለት ነው ደስ የሚለው። እኔ ለአራት አልወዱም። እናንተ ተጫወቱ እኔ ልውጣላችሁ። ሆኑ ተጫወቱ አንቺና ሆን እመጣለሁ በቃ ፍሪ እመጣለሁ። አንቺ ላወራት ማኪ ነገ እንዳትቀሪኝ። አልቀርም፣ ደውልሻለሁ ወይ ማታ ቴክስት አደርግልሻለሁ። እንዳንተኝ እስከ ሰባት ሰዓት ነው። አንተ ጠብቁጭ እሺ። እኔ የምልሽ የሆነ ቦታ አቅሻለሁ። የት ናይት ባይ ኖም የሚሆነው ልትክልኝ ታውቃለህ ምናምን እና ቤት መጥቼ አ ዋው! አይ እና ምን ነው አልሽ? ለምን ገብተሽ ወጣሽ? አስገባከኝ፣ እና የዛን ቀን ጡት ያላችሁ ብቻ ግቡ ስል ገባሽ፣ አስወጣሽ። ከዛን እ አረ ልከክልኝ፣ ተቀበልኩ። ልከክልኝ ተቀበልኩክና ከዛ መጀመሪያ ደግሞ ማን ነው የሆነ አይነት ነበርና አስገብቼ ከእሱ ጋር አደብረኝ ነበር። ከዛ ወጣሁ፣ ተቀበልኩክና ሳይክ ወጣሁ። እሺ እንታወቅ እስቲ። እሺ፣ እሺ፣ ሞን ለት ነህ? እንዴት ነሽ? ካፕኬክ ካፕኬክ ልበልሽ በዚህ ይሻላል ካፕኬክ። እሺ፣ ካፕኬክ፣ እንዴት ነሽ? እንኳን አትወደልከኝ። አብዲስ ቴንኪው፣ አባቴ ቴንኪው፣ አብዲስ ቴንኪው አባ ምንድን ነው ተውጦልኛል? ግን እኔ ምን አለመሰለሽ ነው፣ መጀመሪያ ሰዎችን በደንብ ማወቅ እፈልጋለሁ። ለምሳሌ አንቺ አሁን ባለትዳር ከሆንሽ፣ እኔ ማውራት ይጨንቀኛል፣ አልወድም። ባለትዳር ፍቅረኛ ያላት ሴት ማውራት አልወድም። እንዲህ ነገ የኔ ሚስትም እንደዛ ታስባለች፣ ሰው ማውራት የሚቻል ይመስላታል። ስለዚህ በአንድ ሴት ባለትዳር ወይ ፍቅረኛ ካላት ፍቅረኛ ከሆን ካላት ከሰው ጋር ማውራት አትችልም። ከሰው ጋር ትችላለች። ከአዲስ ወንድ ጋር ማውራት አትችልም። ከአዲስ ወንድ ጋር ማውራት የለባት። እንዴት ሰውን እኮ የት ስትተዋወቀው አደለም ለአይነት ሰው እንደሆነ የሚገባት ኖርማል ጥሩ። እስ አደናቶች፣ አንቺ አሁን ባለ ትዳር ከሆንሽ እኔ ለምትተዋወቅኛለሽ ማለት በአጋጣሚ ከሰው ጋር ትተዋወቃለት ነው። ከወንዱ ሁሉ አንድ ወንድ ሚዲያ ድረስ ሶሻል ሚዲያ ላይ ያለ ነው ሶሻል ሚዲያ ላይ የሚኖርሽ ምን ላይ የሚኖርሽ አንድ ወንድ የምታገቢው እሱ ለህይወቴ በቂ ነው፣ ከሱ ሌላ ወንድ አልፈልግም ብለሽ ነው። ስለዚህ ከሆነ ሶሻል ሚዲያ ላይ መውጣት የለባትማ። ማለት ከሰዎች ጋር መተዋወቅ ከሆነ ሶሻል ሚዲያ ላይ ምን ትሰራለች? ከሴቶች ጋር ለማውራት መውጣት አለባት። ካልሆነ አንድ ሰው ካገባ ወንድም ሴትም ይሁን ለስራ ጉዳይ ካልሆነ በስተቀር መውጣት የለበትም። በዛ ስማማለው፣ ከና መውጣት የለበትም ከነ መውጣት፣ ለምን ትወጫለሽ? ምን ጥቅም አለው? የሰው አቴንሽን መሳብ ነው። ባለትዳር ኮንሽ ምን ትሰሪያለሽ? እኔም ወንዱም ባለትዳር ሆነ ምን ይሰራል? አግብተሻል ነው። አንቺ ፍቅረኛ ሳለሽ የለኝም። ስንት ዓመትሽ ነው? መቼ ነው የተወለድሽው? ዓመተ ምህረቱ ችግር የለውም ነው ኧረ አልደርስም አልቆጥርም ዓመተ ምህረቱ ዘጠና ሦስት ስለዚህ እኔ በአራት ዓመት በልጥሻለሁ እሺ በጣም ጥሩ መገናኛ ነው ሰፈርሽ መገናኛ ቁመትሽ ምን ያህል ነው ሞዴል ልታደርገኝ ነው እንዴ አይደለም አይ እኔ አንዴ ልበልሻ አንቺን ከተዋወቅኩሽ ማለት ነው፣ ይኸው አሁን ፎሎ አድርጌሻለሁ። ግን በቃ እኔ ቤስት ጓደኛ እንድትሆኝ ነው፣ በቃ እኔ ጋር በቃ እኔ የሚመጠን ቢዝነስ አታየር የሆነ ነገር ምናምን ይዘሽ አንድ ላይ ቫይብ አድርገን እንድንቀጥል ነው። እንፈልግም የለ ኮፋ ትውቅ አልፈልግም። ለዛ ነው እዛ ኮይ፣ ስለዚህ ሀምሳ አምስት በጣም እንትን የምፈልገው ነገር ላይ ነው ያለው እንትን ዘፈን ላውጣ መሆኑን ሰምተሻል? ያ ያ ዘፈን እየሰራ ነው ዘፈን ላይ እና የተወሰነ እሺ፣ ታድርጊያለሽ። ድሬዳዋ ምናምን ሄጄ አሁን አዲስ አበባ ላለው ሲም አብረሽን እንትን ማድረግ ከፈለግሽ አብረን ብንቀረጽ ደስ ይለኛል፣ ደስ ይለኛል። ስለዚህ እንዴት እናደርግ? ነገሩ መጀመሪያ እንተዋወቅ፣ እስኪ እንትን እንበል። እና እንደነገርሽ ሜትር ከስልሳ አምስት ከሆንሽ ለእኔ እኮ በጣም ቁመት እኩል። እኔ ሜትር ከሰባ አምስት ነው። ይህን ያክል በልጥሻለሁ፣ አስር ሴንቲ ሜትር አይደል? እና እንዴት ነሽ ካፕኬክ? ስራ ትሰሪያለሽ ነው ትማሪያለሽ? እሰራለሁ የዘፈኔን ትንሽ ልበልልሽ ወይስ እዛው? ግን ተይ ሀሳብሽን ብትቀይር ይሳው ሰምተሽ እዚህ ዘፈን ላይማ አልሳተፍም ሚያስብል ሚያስብል እንደ አልሳተፍም የሚያስብል አይነት ዘፈን ነው። አይ አይደለም፣ ግን ብቻ ከቢት ጋር ምናምን ሲሆን አሁን ሳምፕሉን ባቀርብልሽ ይደብራል። ግን አንድ ላይ ሙሉ እንትን ሲል አለች ሙሉ ሲሰማ ሙሉ ሲሰማ ስልሽ አትሰሚውም። ግን ያው እስከተከፈለች ድረስ ትሰሪበታለሽ እና እና ምን ላይ ነሽ አንቺ? የምጠይቅኝ ጥያቄ የለም። ባይዳወይ ማለት ነው የሆነ ጊዜ የላክልኝ ጊዜ እንትን ያስወጣው። ለምን መሰለህ አንተ ሳትልክልኝ በፊት እንትና ላይክ ሌላ ሰው ልኮልኝ ነበረ እና ላይክ አይ እንደገባሁ ብቻ ወሬው አልተመቸኝም ምናምን ነገር ነው ከዛ በቃ አናዶኛል እና ወዲያው ነው እሱን አስወጣሁት እና ከዛ እሱን እንዳስወጣሁት ነው አንተ ይላክልኝ ከዛ ሳስበው አንተም ደግሞ ብታናደኝስ ማለት ማይሆን ቃል ተናግረክ ብታናደኝስ ብዬ እና ያስወጣውክ ከዛ ግን ከሌላ ሰው ጋር ግን ላይ ምናምን ነገር አይቼክ ኖርማል ነው የምታወራው ምናምን ነገር የለም ኖርማል መሆንም ትችላለህ ይሆናል ሶ ለዛ ነው እና የምታገኝም ደግሞ በዛ ነው፣ ፑሽ አርግልክ ነበር ይዛኔ እና ለዛ ነው የምታገኝ። ስሚ አዲስ ያለው ነብክ፣ ስለዚህ አንቺ በደንብ ታገኛለሽ ማለት ነው ግን አካሉ አንዳንድ ቪዲዮዎች ከምናምን አይቻቸዋል፣ ነው እና አሪፍ ናቸው። ከወደድሽ እና ኖርማል መሆን የምትችል አይመስለኝም ነበር እና ለዛ ነበረ። አይ ሆናለሁ፣ ኖርማል ሆናለሁ። ግን ምን አለ መሰለሽ እንደ እንትኑ ነው። ኮሜንት ላይ ምን አይነት ኮሜንት ነው የሚጽፉት? በእናታችሁ ምን አይነት ሰው ነው? ማንዴ ምናምን ምትባል ደንቆሮ ይ እዚሁ ላይ ሊረጨብኝ ነው እንዴ? ምን አገባኝ? ምንድን ነው ትቁም? ምናምን ግድንግድ ነው ምናምን ለምንድን የምትቆመው በሽታ ይቁምብህና። ጌምን እጮታለን። ከተቀጣሽ ትቆማለች አለቀ። ለዛ ነው ጌም። እየተጮትሽ ነው ወይ ዝም ብለሽ ነው ያለሽው?